ምንድን ነው እግዚአብሔር የሰራልሽ በዚህ ቤት ውስጥ? እስቲ ጥቂት ደቂቃ ምስክርነት አቅርቢ ታይባርክሽ። እሺ፣ እሺ አባቴ የወንድሜ ሚስት ሳውዲ አረቢያ ሄዳ ነበረች። ከዛ ከሄደች ሁለት ወር ብቻ ከሰረች በኋላ ካፍንጫው ደግሞ ይወጣታል፣ ይጥላታል፣ ያዞራታል ከዛ አንድ ወር ሁሉ እንደዚህ ያደርጋታል። ከዛ ሰዎቹ ደግሞ ወደ ቢሮ ወሰዱ። ከወሰዱ በኋላ ቢሮ ላይ አንድ ወር ሙሉ እንትን መድኃኒት እየተጠቀመች ቢሮ ላይ ቆየች፣ አልተሻላትና ከዛ ቢሮዎቹ ደግሞ ወደ ኢትዮጵያ ሸኙ። ከዛ በኋላ ኢትዮጵያ ብዙ ነቢዮቹ ጸሉ፣ ብዙ ቸርች ሄደች እና ከዛ አልተሻለችም። ምንጩ አልቆመ። ከዛ አይኔ ደግሞ የአንተ ስልክ ቁጥር ለእሷ ሰጣዎትና ለዚህ ነብይ ደውልና ጸል ይበይ። ከዛ እሱ ይጸልያል። በጣም እግዚአብሔር የሚጠቀም ሰው ነው። የእግዚአብሔር ሰይፍ አለ አፉ ውስጥ አልኳት። ከዛ እሷ ደወለችና ወደ አንተ ደውላ አንተ ደግሞ በኋላ ፀለክ ከዛ በኋላ ግንባር ግንባርሽ ላይ እጅ ጫን ብለክ አንተ ከጸለክ በኋላ ደግሞ እንትን ውሃ ከጠጣች በኋላ ይኸው ሶስት ወር ሙሉ ቼክ እያደረገች ነበረች፣ እና እስኮን ድረስ የማንጭ የደም ምንጭ ደረቀ። ደም ቆሟል። ተፈወሰች። ደህና ሆነች። አመስግኑ። ጌታ ጌታን አመስግኑ። ብዙ ነቢዎቹ ጸሉ። ጌታ ምስኪን ነው። ብዙዎቹ ጸሉ፣ ግን አልቆም ነበር ያንተ ቁጥር ሰጠሁት እና ወደ አንተ ደወለት። ከዛ ከጸለክ በኋላ ያን ቀን ጀምሮ በቃ ደሞ ምንጭ ቆመ። ጌታ የታሰገኝ ሆ በአንተ ቆሞ፣ እግዚአብሔር ታምራት ሰርቶኛል። ጌታ እግዚአብሔር ባሪካ አባቴ፣ ቃላት የለኝም።